ሰው ሁሌም ከፍቶት አይኖርም። ሰው ሁሌም አልቅሶ አይኖርም፣ እና ሰው ሁሌም ተቸግሮ አይኖርም። በቃ ዛሬ ከተቸገረ ነገ ያገኛል፣ ዛሬ ከለቀሰ ነገ ይስቃል። ሁሌ ለቅሶ የለ፣ ሁሎ ችግር የለም። ሁሌም እድሜና ጤና ይስጣችሁ እንጂ ካላችሁ ያው በህይወታችሁ ላይ ብዙ ነገር ትፈተናላችሁ። ሀናን ትላንትና ስታለቅስ ነበረ፣ ዛሬ ይኸው፣ ትላንትና ለቅሷን ዛሬ በደስታ በሳቅ ሞቷል። ትላንት ለቅሶ፣ ዛሬ ይኸው። ዱንያ እንደዛ ነው እና እጅግ በጣም ደስ ብሎኛል። የሀነን አባት እንግዲህ ሙሉ ሕክምናው ተሸፍኖላቸው ሕክምናውን እንደው ጀምረው እራሳቸውን በመንቃታቸው እጅግ በጣም ደስ ብሎኛል። ሜላት ያው ይሄ ነገር ባያስደስታችሁም ችግር የለም። አንድ ቀን ያስደስታት ይሆናል። ሲገባት ነገሩ እውነት ሲወጣ ያው ሁሉም ነገር ይገባታል። በዚያው አጋጣሚ ዶክተሩን መጠየቁን ያው ከዚህ በኋላ ህግን ቢጠይቀው እኔ ደስ ይለኛል። አንቺ ምን አገባሽ ደስ የሚልሽ ነው የምትሉኝ። ከሚሰራው ስራ ይሄን አክሌ ሰውን ህይወት አልጋ ላይ እንትን ብሎ በብር መደራደር፣ እኔ እንጃ እንደዚህ የሚያስጠይቀው ሰው አለ አይመስለኝም። እንግዲህ ያው ወደ ገጠር ቤተሰቦቹ ጋር ሄዶ ሰንበት በት ብሎ ሲመጣ እንግዲህ ይሄን ዜና ባይሰማም የሰማው የውጤቱ ዜና ነበረ። ጋሽ ማን ነው? ተስፋዬ ነው። አዎ። ኧረ አይደለም፣ ጋሽ ተስፋዬ። ኧረ ተስፋዬ መስፍን፣ ጋሽ መስፍን፣ አዎ። እንግዲህ ያህንን አባት መታማቸውን አያውቅም። ያኔ ቢያውቅም ግን ይህን ያከለባሰባቸው አልመሰለውም። ስለዚህ ምን አደረገ ያለው ነገር ሁሉም ነገረቻቸውን ለልጆቹ። ልጆቹም ደግሞ ይህ መከባበር የሚባል ነገር አለና፣ ሰውየው እራሱ ከሚስቱ ተጣልቶ ወይ ሁሉ ተኮራርፎ የልጆቹ የእናታቸው እያላቸውን እንትን ያው የሚገልጽበት መንገድ እጅም በጣም በቃ ምሁር ሰው ነው ማለት ነው። ስለዚህ እኔ ያደነቅኩት ሰውየው እንግዲህ እስካሁንም ሁሉም ነገር አይፈጠርም ነበር እሱ ገጠር ባይሆን ኖሮ ማለት ነው። እንግዲህ አጋጣሚ ይሄል ሰው የመቶ እንጅል ባይመጣ ሁሉም ያው ልመና ወይም ደግሞ ስርቆት ውስጥ ሊገባ ነበረ። ሰርቀው ደግሞ የሀኔን አባትን ማሳከም ነበረባቸው። እንደዚህ ለማድረግ ነበረ እንቅስቃሴያቸው። እንግዲህ ያው ጋሽ መተዋል፣ ጋሽ ሁሉም ነገር ሸፍኗል ማለት ነው። ይህ ነገር ትዬ በያስቃትም በያስቃድም በያስደስታችም ተከፍታለች። አሁ ተከፍታለች፣ ምክንያቱም እሷ ያቀደችው ሰውየው ሊድን ሳይሆን ወደ ሀገሩ ሊሄድ ነበረ። ከዛ ሆስፒታል ጭረስ ሊወጣ ነበረ። ብዙ አጋጣሚ ዶክተሩ መጠየቅ አለበት ብዬ አስባለሁ። ዶክተሩ ከመጠየቁ ያው አብ አብዛኛው የእንስታት የራስ ሆኖ ማለት ነው የሰው ህይወትን አስይዞ አልጋ ላይ ተንብሎ ወደ ከፈለጋችሁ አሳክሙ ካልፈለጋችሁ አውጡት አይባልም፣ ማለት ነው አዎ። ሌላው ደግሞ ልጅቷ ምንም ሰው የሌላት እንደሆነች እያወቅ ይህ ሁሉም ከሚላት ብቻ ተመካከረ። ይህ ማድረገ አንተ ራሱ በህግ መጠየቅ አለብህ። ትጠየቃለ፣ ምናልባት ጊዜ ጉዳይ ነው እንጂ ማለት ነው አዎ። ትጠየቃለ። ግን እውነት የነበራችሁ ትላንት አልቅሳችሁ ዛሬ ትስቃላችሁ። ይህ ዱኒያ ነው። በቃ ምንም አይደለም። ዋናው ሰልጅ ጤና ነውና እንግዲህ ጋሽ መስፍን በሰማው ሁሉም አዝነው ውጤቱም ስለደረሰው ካየ በኋላ ትንሽ ንት ብለዋል። በእርግጥ የጠበቀው ሌላ አሁንም የልጆቹና የእሱን ሀሳብ ተቋማቸው አንድ ነው ማለት ነው። የሜላት ብቻ ነው ያልሰበሰበም ያለው ማለት ነው። እንግዲህ ከገጠር መጥቶ ያለው ነገር ሰራ የእድሜና ጤና ይስጣት ያህናናበት ህክምና እንደሚያስፈልጋቸውና እንግዲህ እናታቸውም ደግሞ እምቢ ማለት ዋና ስትነግረው፣ እንግዲህ ሙሉ ነው ሙሉ ሸፍኗል ማለት ነው። እጅግ በጣም ደስ ብሎናል። እንኳንም ሸፈን ዶክተሩን መጠየቅ አለበት። ሜላትም ደግሞ ይሄን ያክል መሆን የለበሽም፣ የምሬ ነው ምልሽ። እኔ እሱ አይደለም አለ እኔ ያሁን እሷን አይደለም እየወቀሱ ያለሁኝ፣ ና ያው አሉ ሌሎቹም ራሳቸው እያላቸው ራሳቸውን ችሎን፣ የሰው ህይወት እንግዲህ ሊያልፍ ነው ሲባል እራሱ የማይራሩ አሉ። እና የሰው ህይወት ካለፈሱ ሊመልሰው ነው ወይ ልትሆን ትችላላችሁ። መፍትሄ ያኔ ሰበብ ማድረስ ነው፣ ሰበብ ነው። ማንም ሰው ከሞት የሚገለግል ሰው ይሄንን አይደል? ከመጣ መጣ ነው። መቼ እንደምንሞት ምናምን ሁሉም ነገር ያው ይታወቃል። ሰው በተጻፈለት ቀን ነው ግን፣ ከዛ ሁሉም ግን ያው ሰበቡ ማድረስ እየቻለን አንድ ሰው ለማድረስ እንትናለን እንደሚላት። ገገማ ሰው አይቼ አላውቅም፣ እውነት ለመናገር ግግም ግግም ነው ያለችው። እንደሱ እሱ አይነት ሰው በህይወት አይችልም ለምንድን ነው እንደዚህ ቀማቻቸው ባላውቅም ምንም ቢሆን ምንም ሀና ጥፋት የሚኖርበት አይኖርበትም በአባቷ መጨከን አልነበረበትም ሰው እንደሌላት እያወቀች ማለት ነው ሌላው ከዶክተሩ ጋር ተደባቡ ላይ ይሄን እንደው ሁለቱም እንደው በህግ ራሱ ያስቀጣቸዋል ብያ ስበል አዎ ህግ ካለ እንዳታከም ብሩ እንደሸፈነ ባልየዋ ብሩ እንደሞላ ደውሎ ሲነግራት ያው ደስ እንዳታረገው ማለቸው እንግዲህ ሁሉም ዶክተር ደግሞ አንድ በኩል ደግሞ ዛሬ አረካኝ የመለሰው መልስ ሁሉም ላይ ሊሆን አይባልም። ይሄ ደግሞ እኔን ያስጠይቀኛል። ሁሌም ደግሞ ሽሽ ስልሽ ምነው አበዛሽ ነው መሰለኝ። በእሱ ቤት እንደው የማትረባ ብላ ነው ስልኩ የዘጋቸው። ከዛ በኋላም እንግዲህ ከጋሽ ማነው ከጋሽ መስፍን ጋር እንግዲህ ያው ለምን ከፈልክ እኔ የለኝ ብዬ ነው ወይ ብላ በዚሁም ጀምረ ነበረ። አልተሳካላትም። ግን እኔ የዚህ ጋር ምንድነው ያሰርኩን፣ አንዳንዴ ባልና ሚስት ሊጣሉ ይችላሉና ልጆች እስከሚያስቡ ድረስ ትልቅ የሚሆኑ ትንሽ በልጆችም ወይ ደግሞ ልጆቹ እንዲሰማቸው። አዎ ባልና ሚስት መፈቀድ የለባቸውም። አሁን ሰውዬው እጅግ በጣም መስማርት ነው፣ ከእናታቸው እንዳይጣሉ፣ ተጣልተው ደግሞ ያው ሰምቷል እንትናቸው ቢደግፉም ግን ከእናታቸው ጋር እንደዚህ መሆን የለባቸው ብሎ ባልና ሚስት እንዳልሆኑ ልጆቹ። ያው ያባታቸውና እንደውሷ ስለ አባታቸው ይህን ያክል ተናግረ ምናምን አታቅም። አንድ ሰማም እንዴ ስለ አባታቸው እንደዚህ ነው ምናምን አርቱም። እሱ ግን ያው ዛሬ በትንሽም ጊዜ መርቶ በቃ ምንም ቢሆን እናተ ለምን አላወራችሁ ማታ እያየ ነበር ና ያው ስለ አላወራቻቸው ምናምን የአባትነት እንትን ነው። ስለዚህ ይሄም ደግሞ እንትን ያላቸው ሁላቸውም ባህነን ጉዳይ ነው። እዚህ ጋር ደግሞ እንትነን አወገገማቸው ሜላት ማለት ነው። ግን አባትየው እጅግ በጣም ነው ደስ አለ ልጆቹም እንዳይቀየሟት እናታቸው ናት። ምናን ብሎ የመከረው ነገር ያሁን ሜምር እንት ብሎኛል። ና ሴትዮ የሆን ነገር አለባት። በነገራችን ላይ ሰውዬው ስታይ በጣም ነው የሚላት፣ ግን ያም ሆነ ይህ እሷም ከብሎ ድሩ ጋር መታሰር አለባት። ያው የሀና አባት ነቅቷል። ነቅቶ ያው እኛም ነቅተናል። ልጆቹ እንዴት እኔ በጣም ነው ያሳዘኑኝ። በቃ እንደው የሆነ የእውነት የእውነት ታሪክ ነው የመሰለኝ። ሲነቁ ደግሞ ሀና እንዴት ብላ እንደነቃች አይተናል። እኔ ራሱ የሆነ ስትነሳ ምናልባት ካያችሁ ማለት ነው እኔ ደነገጥኩኝ። እንግዲህ እንዴት እንደተኛች አይታችኋልና እየሳችሁን ድምፅ ስትሰማ ወይም ደግሞ ልጁ ብድግ ብሎ ሲሄድ የፀጉሯ ወይም ደግሞ ራሷ መሬት መታ ነው እንትን አለች ና እሷን የአመማት እኔን በቃ የበሷ ቦታ እኔን ህመሙን አየሁት ማለት ነው። እንዴት እንደ ኳስ እንተነጥራ እንደ ተነሳች። ይህ ደስታዋ ዛሬ እጅግ በጣም ወደር አልነበረውም። ትላንትና ስታለቅስ እኔ የምኖረው አባቴ ነው ስትለ ነበረች። ሴትዮዋ እንግዲህ ማነች ሜላት ላይ እግር ወድቃ እንደ ኳስ እንደ አርሰናል ኳስ ነው ጠለች ወዳችና ያ ሁሉም አልፎ ዛሬ ግን የምትስቅበት ቀን ያው አየን። ይሄ ነው በቃ፣ ሰው በህይወት እስካለ ድረስ ሁሌ ማዝኖ አይቀርም። እና እንደዛ አባቷን ነቅቶ ሁለቱም ልጆቹ አቅፎ እንትን ስላለ ደስ ብሎኛል። እንኳን ደስ አላችሁ። ያው ትሰሙናላችሁ ብዬ አስባለሁኝ። ግን እንደሚላት ደግሞ ገገማ አትሆኑ። አዎ እንደሚላት ግግም አትበሉ፣ ጥሩ አደለም። አንዳንዴ ሰው ባትወዱትም የልጆቻችሁ ወይም ደግሞ በዙሪያችሁ ያሉ ሰዎችን ስትሉ የሆነ ነገር ትስሉ የሆነ ነገር ያው ይተዋል ማለት ነው። ስለዚህ አይደለም ለልጆችሽ አንቺ ልጆች የምንም ምትወጃቸው ከሆነ ቢያንስ እነሱን የወደዱትን መውደድ አለብሽ ማለት ነው። በተቃራኒው እነሱ ነው እያስተማሩሽ ያለው። አሁን እነሱ ነው እያስተማሩሽ። የአንቺ በቃ ክፉ ክፉ ነው የምታስቢ፣ ደጉ ደጉ ደግሞ እየነገሩሽ ነው። ወደ መስመር ግን አንቺ ያው ልትሄጂ አልፈለግሽ ማለት ነው። አየሽ ጥሩ አይደለም። አምንራሽ ነው ራስሽው። ምንም ቢሆን ያንዳቸው ምክር ሰምተሽ ቢሆን እንደዚያ አትሆኝም ነበር። የሆነ ድርቅ ነው እንደው ልጆቹ አዋቂ አንቺ ደግሞ ልጆቹ ነው እንዲታየኝ ማለት ነው። እንግዲህ አባትዮ ምንም አልመሰለውም ተጻጽፎ ጨራርሶ መቷል። ያው ቤት ሲመጣ ነው ረበሻችሁ ልተናግረው ፈቃደኛ አለችም። ስትናገረው ደግሞ እንዳያችሁ ነው ሲጨንቀው ነው እንደው በረከፍቶ ሶፋው ላይ ሲሄድ እንድገና ልጁ ማለት ነው። አስባችኋታል እንግዲህ ያለው ነገር ተናግሮ ለሌላው ደግሞ ሀና አባትን ተሽሏቸው ከነሱ እኩል እያወሩ ያው በምናይበት አሁን በነገራችን ላይ ይጀምሯል። ይህን እጅግ በጣም የሚያስደስት ነው። ጠቅለል አድርገው ምንድነው አሁን የምደግመዋለሁኝ ያው በር ያላቸው ሰውን ሕይወት ሲያልፍ ዝም የምትሉ ሰዎች በዚህኛው ተማሩ ማለት ነው። አሁ በዚህኛው ተማሩ። ከብታ አንዳንዴ ምንድነው የሆነ በር ሁሌም ከኛ ጋር አይኖርም እና በቃ ሰው ህይወት የምታድነው በእናንተ ከሆነ በቃ ቻሉት። ምን ማለት ይሄ ቂምቀኝነት ወይም ደግሞ የእልህኝነት የተማያዳስ ነው። አንድ ሰውን ለማድቃት ወይም ደግሞ አንድ ሰውን ለማጥፋት ይህ ሁሉም ረ ጥሩ አይደለም። ጥሩ አይደለም። የምር ጥሩ አይደለም። እንደዛ ሜላት ይህ ከአንቺን አልጠብቅም ነበር እና የሌሎቹ የልጆቹ ስቲ ሌላው ታዩም ና በቃ ልጆች የተቆጡኝ በዚህ ነው ወይ ባሌ ነው የተቆጡኝ? በዚህ ነው ወይ ምናም ላሽ ትንሽ አንቺ ምንም ጥፋት እንደሌለበሽ ነው ግግም ያልሽ ማለት ነው። ይሄ ሁሉም ሀና ላይ የምትባት ነገር ይህ ባዩሽ ነው። አንድ ቀን ያው ይወጣል ሁሉም ነገር። ይህ የባዩሽ ሴራ እንደሆነ አንቺ አልገባሽ ማለት ነው እና በዚህ ያክል ሰው ልጅ እንደዚህ ባይደረግ ባይነኝ እንግዲህ ስነ ከመጣችሁ እናያለን። ዛሬው ምንም አይሆንም ይሻላል። ዋናው ግን የሀና አባት መልቃታቸው ነው። ባይ ባይ